ቹቻ ነገሩን እያቀጣጠለች ትገኛለች። ቹቻ እንግዲህ ጸጋንና እንዲሁም ደግሞ ሶሲዬን ለማጣላት እየሞከረች ትገኛለች። አቤልን እንዳትጠጋው ነግሬሻለሁ እ ታውቂያለሽ የኛ ህይወት እሷ ነች፣ አመሰቃቀለችው። ስለዚህ አሁንም ምንም አላማረኝም ሶሲ ወንድምሽን መጠበቅ አለብሽ ብላ ስትላት ልክ ነሽ። ቆይ ግን እንዴት ተገናኙ? አላቅም ብቻ የሆነ ሰው ሲደፍቃት አግኝቶ ከዛ አስመለጣትና በዛ ነው የተግባቡት። አሁን ግን ብታይ ሙጭኝ ብላ እምቢ ብላለች። ምን አባቴ እንደማደርግ አላውቅም። እንዴ ነገርኩሽ እኮ። በነገራችን ላይ አታስቢ፣ በፍቅረኛ የመጣና በወንድሜ የመጣ ማንንም አለቃቸውም ብላ ነከሰቻት። ትሰምኛለች ጸጋ ከዚህ በኋላ ከወንድሜ መራቅ አለብሽ እሺ? ብላ ስትላት፣ ለምንድን ነው የምርቀው? እዩልሽ አሁንም ያቤል እህት ሆነሽብኝ ነው እንጂ በቃ ስነ ስርዓት ያጂ። ስትላት ነክሳት ሮጠች። ቤዛ ቤዛና ሄለን እንደተጣሉ አልታረቁም። አቡሻ እኔ የምልሽ ሄለን ምን አለችሽ ቤዛ ብሎ ሲላት፣ አይ ምንም አላለችኝም፣ ነገር ግን በቃ ከዚህ በኋላ መስሜ ያጥ ነው ብላ እምቢ ብላኛለች። ምን እንደማደርግ አላውቅም። አቡሻ አቡሻና ሄሉ እንግዲህ ተጣሉ። ከዚህ በኋላ የኔ ፒያር ብለ ብለህ የምትጠራ ከሆነ በቃ አበቃ ሁሉም ነገር። እንዴ ድሮም የኔ ፒያር ነው የምንላት ምን ችግር አለው ብላ ብሎ ቢላትም እንኳ አይ አውቃለሁኝ መጀመሪያ ላይ አንተም ሆንክ ሚኪም በፍቅሯ እንደፈነቀቃቸውና ነገር ግን አንዱን መምረጥ ስለነበረባት ሚኪም መርጣለች እና ቆያንተ እንዴት ነው የምታስበው? ወይኔን ወይሷን ወይ እሷን መምረጥ አለብህ። እንግዲህ ፒያር መታ ሄለንን እዩውልሽ እኔ በእናንተ ፍቅር መካከል አልገባም፣ ነገር ግን አቡሻ ደግሞ ወንድሜ ነው። ስለዚህ እንደዚህ የምታጨናነቂው ከሆነ ሥነ ሥርዓት ብትይዥ ይሻልሻል ብትላትም እንኳ ትሰምኛለሽ፣ ፒያር ፒያር ተብዬቱ ከዚህ በኋላ የእውነት እኛ አንድ ላይ እንድንሆንና አቡሻን የምትወጁ ከሆነ ከሱ ራቂ ብላ ስትላት፣ አይ በእህትነት እኮ ነው። አይ የምን እህትነት ነው? ድሮ እንደሚያፈቅርች አቅ ነበረ የሱ ድሮ ነዋ። ግን እኔ ሚኪ መርጫ አልሆኝ ብላ ብትላትም፣ ሄለን ግን መስሚያ አጥትኗል። ቀስቴ ቀስቴ እንግዲህ የጸጋን ሙሉ መረጃ እያፈላለግ አልነበረ፣ አግኝቷል ፍንጭ። እንዲሁም ቤተሰቦቿ ከሞቱ በኋላ በዘመድ እየተሰቃየች እንደነበረ፣ በአክስቷና በአክስቶቿ ልጆች እየተሰቃየች እንደነበረ ሙሉ መረጃ ደርሶታል። እንዲሁም ደግሞ ጎረቤት ያለ ልጅ እያሰቃያት እንደነበረ፣ እንዲሁም መድኃኒት እየወሰደች የአእምሮ በሽተኛም እንደነበረች ይህን ሁሉ መረጃ ሰብስቦ ነበር። ለያሬድ ና ቶሎ ብሎ እንዴ፣ አፋጠንከኝ እኮ እኮ ያንተ ግን በምንድን ነው የመጣኸው አልገባኝም ብሎ ሲለው፣ አይ በቃ ከትምህርት ቤት መጣሁ፣ ደብተሬን አስቀመኩኝ፣ መጣሁኝ። አጣድፈ ጠራኸኝ እኮ ብሎ ሲለው፣ ስለ ጸጋ መረጃ ስላገኘሁ ነው። እኔም እምልህ ይህን ታሪክ ግን እኮ መጀመሪያም ነግራን ነበረ ግን ያኔ የእውነት አላመንኳትም ነበር፣ አላቅም ብቻ ግን ታሪኩ ያሳዝናል እና ያው እህማን ያው አይምሮ ታማሚ ሕክምና ሆስፒታል ውስጥ ነበረች። ከዛ እንዴት ወጣች ብሎ ልጁ ራሱ በጣም ተገርሞና ተደንቋ ነበረ። በቃ ለማንኛውም ያንን ልጅ እንደምንም ብለህ ተጠግተህ አሁንም ማዳን አለብህ ብሎ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 በጣም የሚያምር ማነው? አፍለ አፍላ ፍቅርን እንዴን የሚወደው እስኪ በላይ ካሳዩኝ እዩ። ሲያስ እንግዲህ የዳይሬክተሩ ልጅ አፍቅሮ እየተሰቃየ ይገኛል። ጭራሽ የቡችራን ጓደኛ ሄድና፣ ቡችራን እንድታስጠነቅቀው እፈልጋለሁኝ ብሎ ሲለው ለምንድነው የማስጠነቅቀው? አልገባኝም። ነገርኮ ኮ የዳይሬክተሩ ልጅ ወይም ደግሞ ገነትን ሂዶ ሳማት። ምን? አዎ እሱ ጉንጫን ስም ሂዶ እሷ ስመዋለች። ደሞ በጣም ደስተኛ ነች እንዴ! ታዲያ ምን ችግር? አንተ ኮ የሌላ ነህ፣ ምን ችግር? አይ ነገር ኮኮ ቆይ፣ አንተ ልጅቷን ፈልግሃታል እንዴ ረኔ? በፍጹም አልፈለኳትም እና ምን ይጠበስ ብሎ ሲለው፣ አይ ቢሆንም እንኳ እሷ በእኔ ፍቅር እንድትወርቅና እፈልጋለሁኝ። እንዴ ቆይ ታዲያ ቡችራን ብቻ ወደዋለይ አፍቅረዋለይ እንዳትለኝ። ኧረ እባክህ እና ታዲያ የሆነ ስሜት ባይኖራት ነው እንዴ ሄዳ ጉንጩን የሳመችው ብሎ ሲለው፣ ንዩ ደግሞ እዋያ እዋዋ እዋዋ እያለ ደስ አለው። በቃ ያንን ጉንጭ ሳሙ ማለት ነው። ቀጣይ ደግሞ ወደ ከንፈር ይሄዳል ብሎ ሲለው፣ እዮስያስ አንተ ልጅ ስነ ስርዓት ያዝ ነው ምልህ። ኧረ ተው ዲያምጦተው ብሎ በጣም ተናደደበት። እሺ ለማንኛውም ግን አስጠነቅቀዋለሁ። ጄሪ ጄሪ እውነት ለመናገር አሁን ላይ የፊልሙ ድምቀት ሆናለች ጄሪ። እንግዲህ ሄርሜላንና እንደውም ቦቸራን ለማቃጠል ሄደች። ቦቸራ እባክሽ፣ እኔ የምልሽ ያንን በለብሶን ለብሰሽ መተሽ ሄርሜላን እንድታስደስትልኝ እፈልጋለሁኝ፣ ብሎ ሲላት፣ እንዴ እኔ ምል ቆይ እሷ እኮ አታፈቅርህም፣ ለምንድን ነው አይ ባለፈው ያን ልብስ ልብስ መታ ልብሳ መታ አንቺ ቀልድ ሽባት ስለነበረ አሁን ደግሞ በተመሳሳይ እሷ ቪዲዮ እንድትቀርጽሽ ይፈልጋለሁ ለእኔ ብለሽ አንቺ ቡቡኔስ አላት። ከዛም በኋላ አረባክህ አሁ እንዲው ለእኔ ስትይ አውቃለሁ እኮ ውስጥ ሸዋህ ነው ብሎ ሲላት እንደዛ ከሆነ አንተም የሀገር ባህልህን ለብሰህና እኔም ደግሞ ለብሼ እመጣለሁ ብላ ቃል ገባችለት። ከዛም በኋላ ሄርሜላ ስደውልለት እኔም ልክ አንተ ልጅ እያታለልከኝ ነው እንዴ? ያቺ ጄሪና አንተ የት ናችሁ? አታስቢ ጄሪ እኮ ዛሬ ትመጣለች። አንቺን እንዳናደደች ሁሉ አንቺም እሷን ታናጃታለች ብሎ ቃል ገባላት እና ጠራት። ነገር ግን እና ታዲያ ቆይ አንተ ልበስ ብያሃለው እንዴ? እኔ እኮ ያልኩት እሷን ነው እንዴ? ምን ችግር አለው? እሷም እኮ ትመጣለች ብሎ ሲላት ከዛ የኔ ስዊት ብላ ምናልሽኝ ገልብጫት። እስኪ ማለቴ የኔ ጣፋጭ ማለቴ ነው ብላ ከከንፈሩ በታች እንደ መያዝ ጀመረች። አይ እሱን እሱን እንኳ ተዩ፣ ለማንኛውም ጀሪ መጣች ብሎ ሲላት፣ ጄሪ እንግዲህ በሀገር ባህሏ በከቻ ሚለዋ ልብስ መጣች። ከዛም በኋላ ሄር ሜላ መሳቅ ጀመረች። ወይ ጉድ እኮ ነው። ሙዚቃቸውን ቀጠሉ። ግግዋ ግጊቱ እየተባባሉ እኔ ምልክ፣ ቡችራ አሁን ሄርሜላ ትቅረጸን፣ አንተና እኔ ደግሞ ምርጥ ቪዲዮ እንስራና ቲክታክ ላይ እንልቀቅ ብላ ስትለው፣ የውሃ አይደል ቡችራ እሺ ብሎ ጭራሽ የመጣበትን ዘንግቶ እነሱ እስበራሳቸው ሚስቴዋ፣ ባሌዋ፣ አርባዬ እየተባባሉ ማውራትና ቪዲዮ መቅረጽ ጀመሩ። ከርሜላ ተቃጥላና ተነዳ ሄደች። በሌላ በኩል እንግዲህ ቤዛና ቹቻ እንዲሁም ደግሞ ያሬዶ ያሬዶ ቁጭ ብላ ቁጭ ብሎ ስታየው አራስ ትላታለና ቹቻ ና እንሂድ ብላ ይዛው ሄደች ወደ ቤዛ ጋር። ከዛ እኔ ምልሽ፣ ቤዚቲ፣ እሺ አንድ ጓደኛዬን እንድትታወቁ እፈልጋለሁ። አያችሁ ደግሞ ሁሉም እንፈልገሽ ነው እንዴ ብቻ ይሄን ልጅ እሺ፣ ተዋወቀችው። በጣም አመሰግናለሁ እኔ ግን አሁን አጠር ቀጠን ያለች ቀጠሮ ስላለችኝ እኔ መሄድ አለብኝ። አንቺና ጓደኛዬ ግን በደንብ አውሩ፣ ተግባቡ ብላ ትታው ሄደች። አንተን አይደለም እንደዚህ የምታደርገው ብላ ስትል አረን አይደለሁም ምክንያቱም ብቻዬን ተክዤ ቁጭ ብዬ ስለነበረ ከዛም በኋላ ቹቻ አመጣችና ና እንሂድ እድሉን እንጠቀምበት እንቢካለችኝ ካለችኝ ችግር የለውም ትመለሳለህ ብላ አመጣችኝ በቃ ይህን የተፈጠረው ነገር ምነው ከፋሽ እንደቤዛ ቤዛ ሲላት አይ አልከፋኝም እውነት ለመናገር ደስ ብሎኛል እኔንም ንም አለችው ከዛም በኋላ እሺ እና እንዴት ነሽ ማዘር ደህና ናቸው ብሎ ሲጠይቃት ደህና ናቸው ያሬድ አንቺስ ደህና ነኝ ብቻ ግን አንቺ እና ማዘር እንደዚህ ሆናችሁ ስላየሁኝ እጅጉን ደስ ብሎኛል። ያው እንደዚህ እኮ ይህን ሁሉ አይዲያ የምጠቀመው ስለምትናፍቂ ነው ብሎ ሲላት እኔም እኮ ትናፍቀኛለሁ እውነት አዎ በጣም ነው የምትናፍቀኝ እያለች መለሰችለት። የዳይሬክተሩ ልጅ እና እዩስያስ፣ እኔ ምልሽ የሰው ልጅ ብቻውን ይሆን ዘንድ ጥሩ አይደለም ብሎ አትቆጫለ ታዲያ እኔ እኮ አንተ ሰውነህ እንዴ? ብላ ቀለደችበት። ቆይ ምን ማለት ፈልገሽ ነው? እኔም ምልሽ ደግሞ ከዛ ከቡችራ ከቆቀራም ጋር ለምንድን ነው በተደጋጋሚ የማይሽ? ብሎ ሲላት እኔም ምልክ እሱ እኮ ምርጥ ቆቀረኛ ነው። ደግሞ በዛ ላይ ጨዋታው ሁሉ ነገሩ ቁም ነገረኛ ነው። ያው አንተ ትመስለኛለህ ያለ ቦታው የተገኘኸው ብላ ስትለው ምን ማለት ነው? ነገርኩህ እንግዲህ፣ ከሰማሃኝ ያው ከገባ እና ቦታዬ እማን ጋ ነው? ቦታህማ ፍቅረኛ ጋር ይመስለኛል ብላ አለችው። ለማንኛውም ይሄን ልጅ ካንቺ ቢርቅ አስጠንቀቂው፣ ካልሆነ ግን ካልሆነ ግን ምን ያው አንተ እንኳ ተደብቀ ነው እንጂ ፊት ለፊት የመግጠም ወንድነት እንኳ እንደሌለ አውቃለሁ። ግን ቡችራ በጣም ጀግና ነው ብላ አቃጠለችው። ከዛም በኋላ ተናዶ እዮሲያስ ተናዶ ወደ ክላሱ ገባ። በሌላ በኩል ጄሪ የዋሉ ቧልታ ሰምታ ስለነበረ ሄደሽ ገኒ ጋር እኔ ምልሽ፣ ገኒ እንዴት ነሽ? ደህና ነኝ። ምን ተፈጠረ? አይ ዛሬማ የሆነ ነገር ሰምቼ ምንድን፣ ቦችራን ሰምሹ አሉ ማለት እስኪ ንገሪኝ፣ ምኑን ነው የሰምሹ? እንዴ ጉንጩና ምን? ቆይ ብቻ የሆነ ነገር አለ፣ እንዴ የተፈጠረ ነገር አለ። አይ ምንም የለም፣ በቃ እንዲሁ ለማወቅ ነው። እንግዲህ እንደዛ ነው፣ ቦችራ በጣም ጥሩ እና መልካም ልጅ ነው። እሺ ለማንኛውም መሄድ አለብኝ ኔ እንዴ ምን ችግር አለው ብላ ስትል አይ እኔ በቡችራ ከመጡብኝ ማንንም አልሰማ ብላ ጄሪ ተናዳ ሄደች። አይ ጄሪዬ፣ እውነት ለመናገር ጄሪም ታፈቅረዋለች መሰለኝ። ግራ ገባኝ እኮ። እንግዲህ ጸጋ አሁንም ክፋቷ እንደቀጠለ ነው። ጭራሽ ሄለንና ቤዛን ምንም መረጃ ስለሌላት ሄለንንና ቤዛን አሁን አጣልታ ደስ ብሏታል። ሄለን ሁሉንም ዛሬ አናዳኛለች። ምንም እንኳ ቢሆን ጓደኛ ጓደኛ ነው። ማኔ ማሬም ጣፋጭ የሚበላት ልቡ ላንች እስከመታ ድረስ ምንድን ነው ችግሩ ሄለን ማለት ነው። የእውነት ሄለን አበዛችው። ጭራሽ በቃ የኔ ፒያር የኔ ምን እያሉ ስለሆነ ምን አይነት ፊሊንግ እንደሚሰማኝ አንች እኮ አታውቂም። ስለዚህ ከእሷ ራቅ ወይኔን ወይ እሷን ምረጥ ብላ አቡሻ ሚስኪኑን አሰቃየችው። አረተ ሄለንታይ ማረጋጊው እንጂ ፍቅርም ቢሉት በልክ ነው። በዚህ ልክ ቅናት መንገብገብ ምን ይባላል? ውድ የቻናል የቤተሰቦች የዛሬው አፍላ ፍቅር ይህንን ይመስል ነበረ። በቀጣይ እስከምንገናኝ ድረስ ቸር ሰንብቱልኝ። ላይክም፣ ሼርም ኮሜንትም ስለምታስቀምጡልኝ ደስ ብሎኛል። ሀሳብ አስተያየታችሁንም ስለምትገልጹልኝ አመሰግናለሁ። እንግዲህ ከአፍላ ፍቅር የእውነት መልካም ጓደኝነትን እንደ ቤዚቲ እንደ ብቻ በጣም ምርጥ ምርጥ ጓደኝነትን እንድንማር ያደርገናል። በተለይ የቤዛና የቹቻ ጓደኝነት እንዲሁም ደግሞ የህዋንና የህዊ ጓደኝነት